ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። በጣም ሃይማኖተኛ መሆን የለባችሁም። በዓለም ውስጥ እየኖራችሁ ዓለማዊ አለመሆን ትችላላችሁ። ትችላላችሁ አማኝ ካልሆኑ ሰዎች ጋር እስከሆነ ድረስ ጓደኛ መሆን ትችላላችሁ። ከማያምኑ ሰዎች ሙሉ በሙሉ መራቅ አንችልም፤ አለበለዚያ ማንም ሰው በዚህ ዓለም ውስጥ አይኖርም ነበር። እነሱ እናንተን መበከል ሳይሆን እናንተ እነሱ ላይ ተጽዕኖ እየፈጠራችሁ መሆናችሁን እርግጠኛ መሆን አለባችሁ። ሰማችሁኝ? ጠላት እናንተን እንዳያታልላችሁ በጣም መጠንቀቅ አለባችሁ እሱን ወደ ኢየሱስ ክርስቶስ ለማምጣት በሳምንት ሁለት ጊዜ አብሬው ወደ መጠጥ ቦታ መሄድ ጀመርኩኝ ይሄ ትክክል ይመስላችኋል ልረዳችሁ እፈልጋለሁ ዳቢሎስ እናንተ ላይ ከመጣባችሁ ከነዚህ የተወሰኑትን እንድታስታውሱ ፈልጋለሁ የምፈልገው ነገር ሊያታልላችሁ ሲመጣ የተወሰኑ ነገሮችን ማወቅ አለባችሁ የተወሰኑ ነገሮች ላይ ማስመር ብቻ ሳይሆን የተወሰኑ ነገሮችን ማወቅ አለባችሁ። ወደ ቤተ ክርስቲያን በመደበኛ መሄድ አለባችሁ፤ ነገር ግን እዛ መሄድ ያለባችሁ ቤተ ክርስቲያን ሄጃለሁ ለማለት ሳይሆን ከምትሰሙት ነገር ለመማርና ለማደግ መሆን አለበት። ሄዳችሁ ለመተግበር ፈቃደኛ መሆን አለባችሁ። አሜን ሮሜ ማለት 11 እና 12 እንዲህ ተብሎ ተጽፏል፣ እኔ ሕያው ነኝና፣ ይላል ጌታ። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ ለእግዚአብሔር ይመሰክራል። ስለዚህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እግዚአብሔር ስለ ሌሎች ሰዎች አይጠይቃችሁም። የሚጠይቃችሁ ስለ ራሳችሁ ብቻ ነው። እነሱ ምንም ነገር ቢያደርጉ እናንተ ማድረግ ትችላላችሁ ማለት አይደለም። የምታውቋቸው መቶ የሚሆኑ ክርስቲያኖች ቢስማሙ እንኳን ትስማማላችሁ ማለት አይደለም። መስማማት ማለት እናንተ ትክክል ነው ብላችሁ ከምታስቡት ነገር ዝቅ ማለት ነው። ይሄ አስቂኝ ባይሆን እመኛለሁ። በጣም ይቅርታ። እናንተ እናንተ ትክክል ነው ብላችሁ ከምታውቁት ትንሽ ዝቅ ያለ ነው። እግዚአብሔር የእሱን ጽድቅ በኢየሱስ ክርስቶስ አማካኝነት ሰጥቶናል። ነገር ግን እሱ ጽድቅን የሰጠን ወደ ዓለም ሄደን ትክክለኛውን ነገር እንድናደርግ ነው። አሜን። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ይህን እንድታዩ ትፈልጋለሁ። ማታ ብቻ መሆኑ በጣም ጥሩ ነገር ነው። ኃጢአተኛ በሆነ ዓለም ውስጥ አምላካዊ መሆን በሚለው ርዕስ ላይ የጻፍኩት ነገር ይሄ ብቻ ነው፣ እና ሁለተኛው ገጽ ላይ ነን። ታውቃላችሁ እግዚአብሔር ቸርነቱ ወደ ንስሐ እንዲመራን ይፈልጋል። መጽሐፍ ቅዱስ የሚል ይህንን ነው ሰዎች ወደ ንስሐ የሚወስደው የእግዚአብሔር ቸርነት ነው። እንደማስበው ከሆነ እነሱም ማስደንገጥ ካለበት ያስደነግጣቸዋልና፣ እኔንም የሚፈልግ ከሆነ ለመርዳት ፍቃደኛ ነኝ። እግዚአብሔር ፍቅር ነውና በምሕረት ተሞልቷል፣ ግን ፍትሐዊም ነው። እና በመጨረሻም ሰዎች የዘሩትን ያጭዳሉና ለነሱ እኔን የሚያስፈራኝ ይሄ ነው። ለነሱ መንገር ያለብን ለዛ ነው። ቶድ፣ ጁሊ፣ እነሱ መንገር አለብን። እነሱ መንገር አለብን። ሰዎች ሊነገራቸው ይገባል። የሚያታልሉን አንዳንድ ነገሮች ምንድን ናቸው? ሀብት ያታልለናል። ማርቆስ አራት 19 እንዲህ ይላል፣ ነገር ግን የዚህ ዓለም ውጣ ውረድ፣ የሀብት አጓጊነት እንዲሁም የሌሎች ነገሮች ምኞት ቃሉን አንቀው በመያዝ ፍሬ እንዳያፈራ ያደርጉታል። ሁላችንም ጥሩ ነገሮች እንወዳለን። የሚያምሩ ነገሮች፣ ጥሩ ነገሮች እወዳለሁ። ግን አታላይ ሊሆኑ ይችላሉ። እናንተ አስደሳች የሚያደርጓችሁ እንዲመስላችሁ ያደርጓችኋል። በእውነቱ አያደርጉም። ነገሮች እናንተን የማስደሰት ምንም ብቃት የላቸውም። እናንተን ደስተኛ የሚያደርጋችሁ ብቸኛው ነገር በእግዚአብሔር ፊት ትክክል መሆን ብቻ ነው። አሜን። እንዲኖራችሁ የምትፈልጉትን ነገር በሙሉ ይኖራችሁ። የምትችሉትን ያህል ስጡ። ሰዎችን ከመርዳት በላይ ምንም የተሻለ ነገር የለም። ነገር ግን ለሰዎች ሰጥተንና አጋርተን በረከት ለመሆን ፈቃደኛ ካልሆንን ብዙ ነገር ሊኖረን ይገባል ብዬ አላስብም። ታሪክ። የባህር ምግቦች የሚሸጥ ካምፓኒ ውስጥ እሰራ ነበር እና ይህም ከብዙ ብዙ አመታት በፊት ነበር። ዴቭና እኔ የመጀመሪያ ቤታችንን እንኳን አልገዛንም ነበር። እኔም ቤት እንድንገዛ ስራ መስራት ጀመርኩኝ። አንድ መኪና ብቻ ነበር እና እኔ የምሰራበት ካምፓኒ የሚገኘው ታችኛው ሴንት ሊ ውስጥ ነበር። አብሬው መጓዝ ችል ነበር። ስለዚህ እኔ እንዲኖረኝ የምፈልገው ስራ ነበር እና እኔም ጥርሴን ለማስተካከል አንድ ሺ ሁለት መቶ ዶላር ለመክፈል ተስማምቼ ነበር። በአሁን ጊዜ ሀምሳ ሺህ ዶላር ይሆናል። እነሱም ስራውን ጀምረዋል። ስለዚህ ለማቆም ትክክለኛው ጊዜ አልነበረም። እኔ ሂሳብ ተቆጣጣሪ ነበርኩኝ እና የሆነ ሰው መክፈል ከሚገባው በላይ ከፍሏል። ደረሰኝ ሁለት ጊዜ ከፍለዋል እና በወሩ መጨረሻ ላይ አለቃይ ሁሉንም ደረሰኞች ማየት አለበት። እሱም ያንን ደረሰኝ ወደ እኔ ጋር አመጣውና በመዝገቡ ላይ እዳ እንደነበረባቸው እንድጽፍ ነገረኝ። ስለዚህ እነሱ እኛ ጋር ገንዘብ እንዳላቸው አያውቁም፣ በሌላ መልኩ የነሱ ገንዘብ ሊሰርቅለው ማለት ነው እና እኔ እንድረዳው ይፈልጋል ማለቴ በዛን ጊዜ ብዙ ነገሮች አላውቅም ነበር። በዛን ጊዜ ቤተ ክርስቲያን ውስጥ ነበርኩኝና ቃሉም ብዙም አላውቅም ነበር፣ ግን ስህተት እንደነበረ በበቂ ሁኔታ አውቅ ነበር። የማናውቅ መስለን ከምናስመስለው በላይ እንደሆነን ስንቶቻችሁ ታውቃላችሁ? ስህተት እንደሆነ አውቅ። ያለው ስብከት እንዲሰብከኝ አልፈልግም ነበር። መላእክት እንዲገለጽልኝ አልፈልግም ነበር። የማረጋገጫ ቃል አልፈልግም ነበር። ስህተት እንደሆነ አውቃለሁ። ክርስቲያን ስለሆንኩኝ ይህንን ማድረግ አልችልም ማለት ፈራው። ምክንያቱም እባረራለሁ ብዬ ፈራው። ስለዚህ ቀኑ ሙሉ ጠብቄ ወደ ቤት ሄድኩኝና ማታውን በሙሉ ተረብሼ ነበር። ማለቴ ይህንን ስራ ማጣት አልፈለግኩኝም ነበር። በጣም ጥሩ ገንዘብ እያገኘው ነበር። ገንዘብ ተቀላቅለውበት ነበር። ጥርሴን እያስተካከልኩ ነበር፣ ሁለት መኪና አልነበረኝም። የራሴ ምክንያት ነበረኝ ምን እንደሆነ ታውቃላችሁ። እሺ በመጨረሻ እግዚአብሔርን መታዘዝ አለብኝ ብዬ አሰብኩኝ። እግዚአብሔርን ካለመታዘዝ በላይ የሚረብሽ ምንም ነገር የለም። ስለዚህ በነጋታው እሱ በጠዋት ወደ ስራ ስለሚገባ በጠዋት ተነስቼ ወደ ቢሮ ሄድኩኝ እና በጣም ፈርቼ ነበር እኔም እንደዚህ አልኩት፣ እኔ ልነግር የምፈልገው ብድሩን በመዝገቡ ላይ ማስቀመጥ አልችልም፣ እኔ ክርስቲያን ነኝ። ስለዚህ ለእኔ ያንን ማድረግ ስህተት ነው። እኔ የሚመስለኝ የእነሱን ገንዘብ እንደ ሰረኩኝ። እኔም በተዘዋዋሪ ሌባነህ እያልኩት ነበር። ስራዬን ማጣት አልፈልግም፣ አትናደድም ብዬ አስባለው፣ ነገር ግን ያንን ማድረግ አልችልም እና እሱም ሂጅና ወጤ ስራሽን ስሪ አለኝ። ስለዚህ ወደ መቀመጫ ሄድኩኝና ስራ መስራት ጀመርኩኝና ቀኑን ሙሉ ቀኑን ሙሉ እኔ የጠበቅኩት ወደ እኔ ጋር መጥቶ ተመልሰሽ እንዳትመጪ እንደሚለኝ ነበር። ነገር ግን በቀኑ መጨረሻ ላይ ወደ እኔ ጋር መጣና ጠረጴዛይ ላይ ቼክ አስቀመጠና ቼኩን ላኪለት አለኝ። እሺ አሁን እነግራችሁ አለሁ። እኔን ልታምኑኝ ወይም ላታምኑኝ ትችላላችሁ። ነገር ግን ይህንን ነገር ከአርባ ዓመት በፊት አላደርገውም ነበር። ዛሬ ማታ የምነግራችሁ ነገር እናገራለሁ ብዬ አላስብም ነበር። አያችሁ በጉዟችን ውስጥ በጣም ብዙ ብዙ ፈተናዎች አሉ። እና ከአምስት ዓመት በኋላ ከአስር ዓመት በኋላ ከሁለት ዓመት በኋላ ከሀያ ዓመት በኋላ የምትሆኑትን ነገር የሚወስነው አሁን በምታደርጉት ነገር ነው። አሁን እያልኳቸው ያለሁት ነገር ከምትሰሙት ነገር በጣም ጠቃሚው ነገር ነው። አሜን እና እግዚአብሔር ኃጢአታችንን ይቅር ይላል። ነገር ግን ኃጢአት መዘዝ አለው። ያንን ክፍል መስማት አንፈልግም። ማለቴ አንድ ሰው ሰውን ገሎ ይቅር ተብሎ እንኳን ወደ እስር ቤት ይገባል። ኃጢአት መዘዝ አለው። አሁን እግዚአብሔር በምረቱ ከመዘዙ የሚያድነን ጊዜ አለ። ነገር ግን ሁል ጊዜ አይደለም። ሌላ ታሪክ። ሌላ የሚያታልለን ነገር ምክንያት ነው። ምክንያት ምን እንደሆነ ታውቃላችሁ? እግዚአብሔር የሆነ ነገር ሲለን እግዚአብሔር አይደለም ብለን ምክንያት እንሰጣለን። ምክንያቱም ሌላ ታሪክ። ቴሌቪዥን የምታዩ ከሆነ ይህንን ስናገር ሰምታችሁኛል። ለእኔ ይሄ ሁላችንም የምናደርጋቸው ነገሮች መሆኑን አምላካችን ነው። እኛ ጥሩ ክርስቲያኖች እንኳን ይህን እናደርጋለን። ልብስ ገዝቼ ነበር። ቀይ ነበር፣ በጣም ስለወደድኩት ገዛሁት። ለእኔ ከአንድ መጠን በላይ ነበር። ነገር ግን እሱ የተሰራበት መንገድ ከትከሻው ወረድ ብሎ ስለነበር እና ቀበቶ ስላለው ብዙ ልዩነት አያመጣም ነበር ስገዛው በሚያምር ፕላስቲክ ውስጥ አደረጉልኝ። አብሮ የሚሸጥ ቀይና ብር የጆሮ ጌጥ ገዝቻለሁ። ሄጄ ለካውትና ወደ ቤት ወስጄ ልብስ ማስቀመጫ ውስጥ አስቀመጥኩኝ። ለምን እንደሆነ አላውቅም። ያንን ልብስ ለመልበስ ባሰብኩኝ ቁጥር አይ ሌላ ጊዜ ላለሁ። አንድ ቀን በልብስ ማስቀመጫ ውስጥ ሆኜ ለምትረዳን ልጅ እየጸለይኩ ነበር። በስብሰባችን ውስጥ አግዘናለች። በዛን ጊዜ ስመሩት አንፓስ ዊክ ነበር እና ኦ ሎርታን እግዚአብሔር ይመስገን ሩትን ለመባረክ ምን ማድረግ አለብኝ? በልብስ ማስቀመጫ ውስጥ ሆናችሁ እግዚአብሔርን አትጠይቁት። እህቶች ሰማችሁ? ይሄ ትንሽ የፋሽን ምክር ነው። በልብስ ማስቀመጫችሁ ውስጥ ሆናችሁ እግዚአብሔርን ለሌሎች ሴቶች ምን ማድረግ እንዳለባችሁ አትጠይቁት። ገባችሁ? በፍጥነት ቀዩን ልብስ ስጫት የሚል ድምፅ ሰማው አሁን ይሄ ነገር የሆነው በጣም በፍጥነት ነው። ማለቴ የወሰደው ከደቂቃ በታች ነው። እኔማ ይሄማ እግዚአብሔር አይሆንም ብዬ አስብኩኝ። ልብሱ አዲስ ስለሆነ እግዚአብሔር አይደለም፣ እስካሁን ድረስ አለበስኩትም፣ እግዚአብሔር አይደለም። ማለቴ ከዛም በፍጥነት ቀዩ ልብስ ረሳሁት ስለ ሩት አንም ረሳሁት ሩት አን ወደምትሰራበት ቦታ ለስብሰባ ሄድኩኝ እና እግዚአብሔር እንዲባርካት ጸለይኩኝ ሰማችሁኝ እናንተ መንፈሳዊ ነገሮች ሁል ጊዜ እንባርካለን ባርኬሻለሁ ባርኬሻለሁ እንላለን ግን እግዚአብሔር ሌላ ሰውን እንድትባርኩ ቢፈልግስ ሰማችሁኝ። እግዚአብሔር ከሁለት ወይም ከሶስት ዓመት በፊት እንደዚህ ብሎኛል፣ አንቺ በቀላሉ ማድረግ እየቻልሽ ማድረግ የምትፈልጊውን ነገር እኔ እንዳደርገው አትጠይቂ። አያችሁ፣ የምንወደውን ነገር እስከምንሰጥ ድረስ መስጠት እንወዳለን። መልበስ ያስጠላኝ የድሮ ልብስ ቢሆን ኖሩ ምንም አይሰማኝም ነበር። አዲስ ቀይ ልብስ። ስለዚህ ስለ ልብሱ ማሰብ ረሳው። ከአንድ ወር በኋላ ወደ ልብስ ማስቀመጫ ሄድኩኝ። እግዚአብሔር በጣም ጽኑ ነው። ወደ ልብስ ማስቀመጫ ተመልሼ ለሩታን መጸለይ ጀመርኩኝ። እግዚአብሔር ሆይ፣ ሩታንን ለመባረክ ምን ማድረግ አለብኝ? መጥፎ ስህተት ነበር። በቀጥታ ቀይ ልብሱን ተመለከትኩት። ስለዚህ እኔም ብሰጣት ይሻለኛል ብዬ አሰብኩኝ። ለእግዚአብሔር እንዲህ አልኩት፣ ይህ ሞኝነት ነው። እንደዚህ አልኩት። ግን ከልብሱ ጋር አብሮ የሚሄዱ ቀይና ብራማ የጆሮ ጌጥ አለኝ። እሱም ጆሮ ጌጡ እንድታስቀምጩ ልፈቅድልሽ ነበር፣ ግን ችግር የሚሆኑ ብሽኮል፣ እሱንም ስጫት አለኝ ትንሽዬ ነገር ነው የወደፊት ህይወቴ ላይ ተጽዕኖ አምጥቷል ብዬ አስባለሁ። እግዚአብሔር እንድናደርገው የሚነግረንን ነገር የምናደርግ ከሆነ ወደፊቱ ለእኛ በረከት ያመጣልናል። እንደዛ ካላደረግን እንደዚህ እንሆናለን። ማለት ያንን ልብስ ሳልሰጣት ገነት መግባት እችላለሁ እንደማስበው ከሆነ ዜሮ ብር ያለው ደረሰ ልኬ ገነት መግባት እችል ይሆናል መዳናችን በምናደርገው ወይም በማናደርገው ነገር አይገዛም። እነዚህ ነገሮችን እግዚአብሔር ያያል እና በሕይወታችን በምናገኘው ቅባት ላይ አስተዋጽኦ አለው። እና በሕይወታችን ላይ የምናገኘው ቅባት በጣም ጠቃሚ ነው፣ ልንጠብቀውና ልንንከባከበው ይገባል፤ ምክንያቱም ለሌሎች ሰዎች በረከት የምትሆኑት እግዚአብሔር በውስጣችሁ በሚሰጣችሁ ኃይል ነው። እና ይሄ ሌላ በደንብ መስማት ያለብን ነገር ቅባቱ እሱን እንዴት መጠበቅ እንዳለብን እንዴት ማክበርና መንከባከብ እንዳለብን ነው። አሜን። ከአጋሮቻችን ጋር ትንሽዬ ዝግጅት ነበረን፣ ከአስሩ አጋሮቻችን ጋር ሚኒስትሪውን ከሚረዱ በጣም ከሚያምሩ አጋሮቻችን ጋር መስጠት እንዴት አስደሳች እንደሆነ እያወራን ነበር። ከነሱ ውስጥ አንዱ ሰውዬ መስጠት እንዳለብኝ ስለተማርኩኝ በጣም ደስተኛ ነኝ አለ። አያችሁ፣ እኔ በማድግበት ወቅት ፓስተሩ በሚሰብክበት ወቅት መባ ስለመቀበል ለሀያ ደቂቃ ማውራት የተለመደ ነበር። ግን ዛሬ ያንን ነገር ካደረጋችሁ ሰዎች ይናደዱና እናንተም ገንዘባቸው ልትወስዱ እየሞከራችሁ ይመስላችኋል። ግን ስለ መስጠት መማር አለብን። ኢየሱስ ስለ ገነትና ሲኦል ካወራው በላይ ስለ ገንዘብ አውርቷል። ይህንን ታውቃላችሁ። መንፈሳዊ አስተማሪዎቻችሁ ስለ መስጠት ሲያስተምሯችሁ እነሱ ላይ አትናደዱ። ምክንያቱም ምናልባት እናንተ ማድረግ አትፈልጉ ይሆናል። ሩት አን ቀዩን ልብስ ሰጠዋትና ለእኛ በመደበኛ ልትሰራልን መጣች እና እሷን ለብዙ ጊዜ ለበሰችውና በመጨረሻ መልሳ ሰጠችኝ። አሁን ያንን ልብስ እኔ ላይ ብታዩት ብዬ እመኛለሁ። እስካሁን ይበቃኛል በህይወታችሁ ካያችሁት ነገሮች በጣም የሚያስጠላ ነገር ነው። ያንን ልብስ እንዴት ልወደው እንደቻልሁ እስካሁን አላውቅም። ግን አሁን ፋሽኑ አልፎበታል ስለዚህ በጣም ያስጠላል። ሁላችንም የራሳችን ታሪክ አለን። ነገር ግን ኢየሱስ ምሳሌዎችን ተናግሯል። ስለሌሎችም ሌሎችም ተናግሯል። ከእኔና ከዴፍ ታሪክ አልፎ የሚሄደው አልፎ አልፎ ነው። ለዴቭ እንደዚህ ብየዋለሁ። አንተን ባላገባ መስበክ የሚችል አይመስለኝም ነበር፣ ምክንያቱም ሁሉ ጊዜ የዴቭ ታሪክ አለኝ። ነገር ግን በቅርቡ በጣም ጥሩ ሆነዋል። ስለዚህ ለዛሬ የዴቭ ታሪክ የለኝም። ይቅርታ። የሆነ ነገር ማድረግ እንዳለበት ነግሬዋለሁ። ያዕቆብ አንድ ሃያ ሁለት ቃሉ የሚናገረውን አድርጉ ቃሉን ታዘዙ እንጂ ሰሚዎች ብቻ ሆናችሁ ከእውነት ጋር ተቃራኒ በሆነ መንገድ በማሰብ ራሳችሁን አታታልሉ። ይህንን አያችሁት? እኔ ያደረግኩት ይህንን ነው። ልብሱ አዲስ ስለሆነ እግዚአብሔር እንድሰጠው መቼ አይጠይቀኝም ብዬ በማሰብ ራሴን አታለልኩት። እንደዚህ አይነት ተመሳሳይ ነገር ያደረገ ሰው አለ? ኦ አምስት ሰው ብቻ ችግሩን እናደርገዋለን፣ ግን በምናደርግበት በግማሹ ጊዜ እያደረግን እንደሆነ አናውቅም። ማለቴ ማንም ሰው እንደዚህ አይልም፣ እግዚአብሔርን አልታዘዝም የማደርገው ያንን ነው። እግዚአብሔርን ያንን እንዳላውቃለሁ ነገር ግን አልታዘዘው፣ እንደዛ እንለም። ሌላ ሰበብ እንፈጥራለን። እውነት ነጻ ያወጣቸዋል፣ እውነት ነፃ ያደርጋቸዋል። ብዙ እውነት የሆኑ ነገሮች አሉ። አባቴ ወሲባዊ ጥቃት መፈጸሙ እውነት ነው። እናቴ ደካማና ፈሪ ስለሆነች ምንም ነገር አለማድረጋው እውነት ነው። ብዙ ጊዜ በተደጋጋሚ ስለተደረገ እኔ ላይ መጥፎ ነገር በማድረሱ እውነት ነው። እኔ በጣም ብዙ ችግሮች ነበሩብኝ። ችግር እንዳለብኝ አላውቅም ነበር። በሌሎች ሰዎች ላይ ችግር ያለ ይመስለኝ ነበር። ልጆቼ ትንሽ በነበሩበት ወቅት እቃዎችን በምገዛበት ሱቅ ውስጥ ቅርጫት ነበር። በአሁኑ ጊዜ ይህንን አያደርጉትም፣ ነገር ግን ምንም መለያ የሌለባቸው የተጣመሙ ጣሳዎች ነበሩበት። የፈለጋችሁትን ጣሳ በአስር ሳንቲም መግዛት ትችላላችሁ እና የተጣመመ ካገኛችሁ በጣም ያልተጣመመውን ለማግኘት ትሞክራላችሁ። ምንም መለያ የሌለበትን ካገኛችሁ፣ ማለት ያስታውሳለሁ። የኮክ ወይም የአፕል መረቅ ባገኝ ብዬ መኝ ነበር። አንዳንድ ጊዜ ጥሩ ነገር አገኛለሁ። የውሻ ምግብ አገኛለሁ እና እኔ ውሻ ስላልነበረኝ ምንም አልጠቀመኝም። ሰዎች ልክ እንደዚህ ናቸው። የምንመጣው ችግሮች ይዘን ነው እና ብዙ ችግር የሌለበትን ሰው ለመምረጥ እንሞክራለን እና ብዙ ሰዎች ምንም መለያ የላቸውም። ስለዚህ ምን እንደምታገኙ አታውቁትም። እና በእርግጠኝን ዴቭ ምን እንደሚያገኝ አላወቅም ነበር። አሳዛኝ ሰው እርዳታ ለሚፈልግ ሰው ጸለየ እና ጸሎቱም ተመለሰለት። ለአምስት ቀን ከተገናኘን በኋላ እንዳገባው ጠየቀኝ። እኔ ሁልጊዜ እኔን በፍጥነት መውሰድ አለብህ እለዋለሁ፣ ምክንያቱም የቻልኩትን ያህል በጥሩ ባህሪ ላይ ነበርኩኝ። በጣም መጥፎ ለመሆን ተቃርቤ ነበር። እና ኦ እግዚአብሔር በጣም ብዙ ነገር አድርጎልኛል። እና በጣም ከባድ ነበር፣ ነገር ግን አስደናቂ ነው። እነዛ ነገሮች በሙሉ እኔ ላይ በመሆኑ የዲያብሎስን ውሸት አመንኩት፣ እንዲያታልለ የፈቀድኩለት ሁል ጊዜ ሁለተኛ ደረጃ የሆነ ህይወት ይኖረኛል ብዬ አመንኩኝ። ግን እውነቱን ተማርኩኝ። ኢየሱስ ክርስቶስ በአመድ ፈንታ የውበት አክሊል እንደሚሰጠኝ በለቅሶ ፈንታ የደስታ ዘይት በራሴ ላይ እንደሚያፈሰልኝ አወቅኩኝ። እንደሚቀይረኝና እንደሚጠቅመኝ አወቅኩኝ። እና በልጅነት ያሳለፍኩትን ነገር ተጠቅሜ ሌሎች የተጎዱ ሰዎች እንደምረዳ ነገረኝ። በእያንዳንዳችሁ ላይ ማድረግ የሚፈልገው ያንን ነው። ሁሉም ነገሮች ተያይዘው ለበጎ ይሰራሉ። እግዚአብሔርን ለሚወዱና የእሱን ለሚፈልጉ ሁሉም ነገሮች ተያይዘው ለበጎ ይሰራሉ። በፊት ዲያብሎስ ምንም ነገር ቢያደርግባችሁ፣ አሁን ነገሩን ገልብጣችሁ እሱ ላይ መጠቀም ትችላላችሁ። ሁላችንም ትንሽ ከፍ የምንልበት ጊዜ ነው። በዛሬው ምሽት ወደ ላይ ትንሽ ከፍ ለማለት የወሰነ ሰው አለ? አሜን።